ሰላም ጤና ስትልኝ ወደ ቻናል ለቤተሰቦች የለቱን አዳዲስ መረጃ እየላችሁ መጥቻለሁ። በምዕራብ ጎጃም ዞን እንዲሁም በአዊ ዞን ባንጃ ወረዳ፣ በተመሳሳይ ደግሞ በሰሜን ጎጃም ባህር ዳር ዙሪያ በጽንፈኛው ቡድን ላይ እንግዲህ የሀገር መከላከያ ሰራዊት እርምጃ ወስደዋል ማለት ነው። እንዲሁም ለጽንፈኛው ሊደርስ የነበረ መሳሪያን በቁጥጥር ስር መዋሉን እንግዲህም መረጃዎች ደርሰውናል። እንዲሁም ከዚህ ጋር በተያያዘ የአማራ ክልል መንግስት በክልሉ ለሁለት ዓመታት ያህል የዘለቀውን ግጭት በሰላም መንገድ ለመፍታት ጥረት እያደረገ መሆኑን ያስታወቀ ሲሆን ሌሎችም ከዚህ ጋር ተያያዥ መረጃዎች ይኖሩናል። አብራችሁ እንድትቆዩ በአክብሮት ጋብዝጓችሁ፣ ወደ ዝርዝር መረጃው ስናልፍ ስምሪቱ በተካሄደበት በምዕራብ ጎጃም ዞን ወንበርማ ወረዳ ቁጭ ቀበሌ የነበረው ቃኝ ባደረገው የጸረ ሽምቅ ውጊያ ስምንት የጽንፈኛው አባላት ሲደመሰሱ አስራ ሶስት ቆስለዋል፣ ማለት ነው። በአዊ ዞን በአንጃ ወረዳ አሰም ቀበሌ በተደረገ ስልታዊ ኦፕሬሽን 23 የጽፈኛው አባላት ከጥቅም ውጭ ሲሆኑ 19 ቆስለዋል፣ ማለት ነው። ከተመሰሱት መካከል አንደኛ ቸኮል ዘመኑ የፋኖ መስራችና በሱ አደረጃጀት የሻምበል አዛዥ የነበረ፣ ሁለተኛ ቸኮል ክንድ የፋኖ መስራችና የሻምበል አመራር እንዲሁም በልስቲ ዘመኑ ዳኛው ጥሩ ነህ ግርማ መኮንን የተባሉ አስተባባሪዎችም ይገኙበታል። በተመሳሳይ ቀን ሰሜን ጎጃም ዞን ባህርዳር ዙሪያ ወረዳ እንግዲህ ዳና ማርያም ቀበሌ አስራ ሰባት ተደምሰዋል ስምንት ቆስሏል ማለት ነው። በዚህ ኦፐሬሽን ከተደመሰ ጽንፈኛው አመራሮች መካከል አንደኛ የፈቃዱ ቀለምወርቅ ዳና ማርያም የሻምበል ዘመቻ ኃላፊ ፌዴራል ፖሊስ የነበረው፣ ሁለተኛ ሚኒልክ ሙላቱ የሻምበል መሪ፣ ሶስተኛ አንዱ አለም ማረልኝ ዘመቻ ኃላፊ፣ አራተኛ በቀለ ጥጋቡ ዳና ማርያም መቶ መሪ አምስተኛ አልሊን ችሎት መቶ መሪ የነበረ ስድስተኛ ጌትነት ካሳ ቲም መሪ እንዲሁም ሰባተኛ ሱያው ቃላቢ ወግልሳ ቲም መሪ፣ ስምንተኛ ጥጋቧ ቢታ ቲም መሪ፣ ዘጠነኛ ጌታሁን ካሳሁን ቲም መሪ ይገኙበታል ማለት ነው። በትናንትናው እለት በተደረገ በዚህ ኦፕሬሽን አርባ ስምንት ፀፈኞች ሲደመሰሱ አርባ ቆስሏል ማለት ነው። በእነዚህ ስምሪቶች የክልሉ ጸጥታ ኃይል ከሰሪታችን ጎን ተሰልፎ ያደረገ ጀግንነት የተሞላበት ተጋድሎ ከፍተኛ ነበር። ህዝባችንም እንደተለመደው መረጃ በመስጠት የተለያዩ ድጋፎችን በማድረግ የራሱን ሰላም ለመጠበቅ ከፍተኛ እገዛ አድርጓል ነው የተባለው። የደረሰበት ኪሳራ ያስደነገጠ ጽንፈኛው እንደለመደው በውሸት ለቅሶ ቢያላዝንም ካሁን በኋላ የአማራ ህዝብ መስሚያ የለው ምስራቅ ዝ ጽንፈኞችን ከህዝብ ነጥሎ የገቦት ገብቶ አድኖ በመክበብ ህግ የማስከበር ግዳጅ አጠናክሮ ይቀጥላል ነው ያለው። እንግዲህ እጅግ እናመሰግናለን። ክብር ለጀግና አገር መከላከያ ወደ ሌላኛው ዝርዝር መረጃ ስናልፍ ለጽንፈኛው ሊደርስ የነበረ መሳሪያ እንግዲህ በቁጥጥር ስር ውሏል ማለት ነው። በጽንፈኛው አመራሮች ላይም እርምጃ ተወስዷል። በሌላኛው ቦታ ማለት ነው ጽንፈኞችን ለማስታጠቅ መነሻውን ከሰሜን ወሎ ዞን ቆቦ መዳረሻውን ደግሞ ወደ ኬሚሴ ለማድረግ በአይሱዙ መኪና ዲሽቃ መሳሪያ ተፈታቶና ተጭኖ በመጓዝ ላይ እንዳለ በሐይቅ ከተማ በተደረገ የተጠናከረ ፍተሻ ከነ ተጠርጣሪዎቹ በቁጥጥር ስር መዋሉን በቀጠናው የሚገኘው ክፍለ ጦር አዛዥ ተናግሯል ማለት ነው። ህብረተሰቡ ጽንፈኛውን የሚደግፉ ኃይሎችን በቁጥጥር ስር እንዲውሉ ለሰሬቱ ጥቆማ በመስጠት እያደረገ ያለው ትብብርና ለሰላም አብሮ የመስራት እንቅስቃሴውን መቀጠል እንዳለበት የገለጹት አዛዡ ቀጣይም ለሰላም የማይገዙ ጽንፈኛ ላይ የሚወሰደው እርምጃ እንደሚቀጥል ተናግረዋል። በተያያዘ ሰሜን ወሎ ዞን ላይ ስሙ በጸበል በሚባል ቦታ በጽንፈኛው ቡድን ላይ የማደግም እርምጃ እየተወሰደ ነው ሲሉ የሰሜን ምስራቅ እዝ አንድ ክፍለ ጦር አዛዥ ተናግረዋል። ራሱን ምስራቅ አማራ ፋኖ ነው ብሎ የሚጠራው አመራር ቡድን በእነሱ አደረጃጀት አንድ አለሙ ገብሩ ከበደ የኮር ሁለት አዛዥ፣ ሁለት ዋሴ ከበደ የዞበል አንባ ክፍለ ጦር አዛዥ፣ ሶስት ሰናይ አለሙ ስዩም ሻለቃ አዛዥ፣ አራት ፍሬው ሻለቃ ዘመቻ የተደመሰ መሆናቸውን የክፍለ ጦሩ አዛዥ ገልጸዋል ማለት ነው። በዚህ ዘመቻ ስናይፐር፣ ክላሽ የተለያዩ የጥይት አይነት መያዙንም ፍተኛ መኮንኑ ተናግረዋል። የአካባቢው ነዋሪዎች እነኚህ የሰላም ጸር የሆኑ ጽንፈኞች እስኪጠፉ ድረስ ከሰሬቱና ከጸጥታ ኃይሉ ጋር ሆነው እንደሚሰሩ ተናግረዋል። በተመሳሳይ በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ የሚገኘ ክፍለ ጦር በጽንፈኛው ቡድን ላይ እርምጃ መውሰዱን የክፍለጦር ጦር ዋና አዛዥም ገልጿል ማለት ነው። በጽንፈኛው ላይ በተወሰዱ እርምጃም የተለያዩ አይነት መሳሪያዎችና ልዩ ልዩ ተተኳሾች እንዲሁም ጽንፈኛው ይጠቀምባቸው የነበሩ ሌሎች ንብረቶችም በቁጥጥር ስር መዋላቸው ነው እየተነገረው የአማራ ክልል መንግስትም እንግዲህ በክልሉ ለሁለት ዓመታት ያህል የዘለቀውን ግጭት በሰላም መንገድ ለመፍታት ጥረት እያደረገ መሆኑን ያስታወቀ ሲሆን፣ የፋኖ አመራሮች በኩላቸው የክልሉ መንግስት ለመደራደር ህጋዊ ስልጣንና አቅም እንደሌለው በመግለጽ ማንኛውም ድርድር በቀጥታ ከኢትዮጵያ ፌዴራል መንግስት ጋር መሆኑ እንዳለበትም አቋም ይዘዋል፣ እየተባሉ መረጃዎች ይወጡ ይገኛሉ። የክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው እንደተናገሩት በክልሉ ያለው ግጭት በሰው ሕይወት በሀብትና ንብረት ላይ ከፍተኛ ውድመት እያደረሰ በመሆኑ ይህንን ለማስቆምና የተጀመሩ የልማት ፕሮጀክቶች ለማስቀጠል የሰላም ድርድሩ ጥረቶች ተጠናክረው ቀጥለዋል ሲሉ ዶክተር መንገሻም አክለው አመራሩን ከላይ እስከታች ታች በማደራጀት በጣ ኃይሉ ላይ ማሻሻያ በማድረግ እና ተደጋጋሚ የሰላም ጥሪዎችን በማቅረብ ግጭቱን ለማብረር እየተሰራ መሆኑንም እየገለጹ ነው። የሚሆነው በሌላ በኩል ከፋኑ አመራሮች አንዱ የሆኑት አቶ አስረስ ማረ የሰላም ድርድር ሀሳብ መነሳቱ ተገቢ ቢሆንም አጀንዳው ሊቀርብ የሚገባው በዋና ተፋላሚ ኃይሎች ነው ብሏል። በአማራ ክልል ያለው ትክክለኛ ተፋላሚ ኃይል የፌዴራል መንግስትና የፋኑ ናቸው ያሉት አቶ አስረስ የክልሉ መንግስት መዋቅሩ ከፈረስና ክልሉ በኮማንድ ፖስት ስር ከሆነ ሁለት ዓመታት ያለፈው በመሆኑ ለድርድር የሚያበቃ ስልጣን እንደሌለውም ተናግሯል። ጠቅላይ ሚኒስትሩ ዶክተር አብይ አህመድ ከፋኖ ጋር እውነተኛ የፖለቲካ ድርድር ለማድረግ ዝግጁ መሆናቸውን በይፋ እስካላስታወቁ ድረስ ድርድር የድርድር ሀሳብ ተቀባይነት አይኖረውም ሲሉ አቶ አስረስም አክለዋል፣ ማለት ነው። በአማራ ክልል ያለው ግጭት የተቀሰቀሰው የፌዴራል መንግስት የክልሉን ኃይል መልሶ የማዋቀር ውሳኔ ተከትሎ እንደሆነም ይታወሳል። ውሳኔውን የተቃውሙት የፋኖ ታጣቂዎች ከመንግስት የጸጥታ ኃይሎች ጋር ወደ ግጭት የገቡ ሲሆን፣ ግጭቱ ከተጀመረበት ጊዜ አንስቶ በክልሉ ሰፊ ሰብአዊና ኢኮኖሚ ቀውስ አስከትሏል። የፌዴራል መንግስትም በክልሉ አስቸኳይ ጊዜ አዋጅ በመደንገግ አካባቢውን በኮማንድ ፖስት ስር እንዲተዳደር ማድረጉም ይታወሳል። የሁለቱ ወገኖች የቅርብ ጊዜ መገለጫዎች ለሰላም ድርድር በሩ ክፍት ቢሆንም የተደራዳሪው አካል ማን ነው በሚል መሰረታዊ ጥያቄ ላይ ከፍተኛ ልዩነት መኖሩን የሚያሳይ ሲሆን፣ ይህም ለሰላም የሚደረገውን ጥረት ውስብስብ አድርጎታል። መረጃ እንግዲህ እጅ የማይሰጡ የዘራፊው ቡድን እንግዲህ የእጁን እያገኘ ይገኛል ማለት ነው። ዛሬ በባህር ዳር ዙሪያ የድኖር እርምጃ የተወሰደባቸው የጃውሳ አባላትም ይገኛሉ ማለት ነው። ክብር ለሀገር መከላከያ ሰራዊት ይሁን። ወደ ቻናል ቤተሰቦች የለጡ መረጃ ይህን ይመስላል። ላይክና ሸር እያደረጋችሁ እንዲመላደስ የሆናችሁ ቻናሉ ሰብስክራይብ እያደረጋችሁ ለትለት አዲስ መረጃው እንዲደርሳችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። በሌላ መረጃ እመለሳለሁ። እስከዚያው ግን መልካም ጊዜ